ጤና አስጠለን የተከበራችሁ አይ ወንድነት ይላል። እዚህ ጋ ሞጎስ ሞጎስ መድቢል ገና ከመውደቁ ሞጎስ ሸሽተው ሞጎስ ነፍስያ ውጭኝ እግረ ውጭ ነገር ግን ጥሎት አልሄደም። ምክንያቱም መድፈር ዝና መድፈር ቢያቅቶ ጥግዞ እየጠበቀ ነበር። መድቢል እራስ ወሰቶ ነው የወደቀው። ገና ለገና እየሰከረ መስሎ ዝናው መሃሌት ግን ሰራችላቸው። መሃሌት አራዳ ናት፣ እልም ያለች አራዳ። ምክንያቱም እዥ የላችሁ መጣለሁ አለችና እየሰከረ መስሎ ሁሉም ነገር አስረድታው ነግራው የጠጣና ራሱን የሳታ እሱ አስመስሎ ወደነ መድቢ መጡ። መድቢ እውነት የሰከረ መስሎት ነው እጅ አይሰጥም ነበር። በድንገት ነው ምክንያቱም ሰግሯል። ምንም አያረገኝም ብሎ ነው በድንገት ነው የተሞተው፣ የወደቀ ነገር ግን ሰርቶለታል። ከዛ በኋላ መድብላ አሁንም ቢሆን አርፎ አልተቀመጠም። ምክንያቱም ብሩክ መገኘት አለበት ብሩክ የት ነው ያለ? ብሩክ እስከሚገኝ ድረስ መድብል አይቀምጥም። ግን አንድ ቀን እጃቸው ላይ እንዳይርቅ እፈራለሁ። ምሳሌ ምሳሌ አታሳዝናችሁ ምሳሌ ቅድስትን እኔ የምወደውና እኔ የምፈልገው ስርልኝ አለቻት። ቅድስትም ሽሮ ነው የምትፈልገው ወይ እያለች እያንዳንዱ ጠርታ ነገረቻት። ከነዛ ሁሉ ውስጥ ምሳሌ አትፈልግም። ምሳሌ የምትፈልገው ስጋ። ቅድስት ደግሞ ብሬላት ብሩ ከወጣ ቆይቷል፣ በምን ትግዛ? ዝም ብላ መንገድ እየሄደች የሆነ ሀሳብ መጣላት። የሆነ ይቃሽጣ ለምሳሌ ስጋ መግዛት እንዲሁም ደላላ አግኝታ ለደላ ደደውላ ደላል እንዲመጣ አደረገችው። የሆነ ይቃሽጣ አላት ብር እንዲሰጣት እንዲሁም ደግሞ ስጋ የገዛላት ልጅ አብሮ ቤት ወጥቶ ምሳ መብላት ነቱ ቅድስት ከቤት ስትወጣ ዳጣ ማጣ ነበር ዳጣ ስላለች ነገሩ ቀላል ሆኗል። ልጁም እግዚአብሔር ስጠው የቸኮለ ደላላ ነው። ምንም ቢሆን ነገረችው፣ ልጅ እንዳላት ስጋ መግዛት እንደምትፈልግ ነግራው ብር ሰጥቶ ስጋ ከስታ መጣች። ምሳ ሰርታ ልጁንም አበላችሁ። ከዛ ብሎ ልጅ ጠይቃት፣ የምን እቃ ነው ቀጥ ብለ። በመጣበት ህይወት ተመልሳለች ዳጣ፣ ብሬስ ቀይስ ብርህን በአባቴ አስለክልሃለሁ ስለዚህ አንተ መሄድ አለብህ ብላ እሱም ለስራ ጉዳይ ተደውሎለት ደላለው ወደ መጣበት ተመልሰዋል። ስለዚህ ስለዚህ ትንሽ ፈርቼ ነበረ ደላለው ምክንያቱም በሆነ ምክንያት ቀርቧት የሆነ ያው ቅድስት ምሳሌ የመጠበቅ እንጂ ሌላ ነገሩ ብዙ እየተመለከተች አይደለም። ምናልባት አንድ ቀን እሷን ፈልጎ እንዳይዘዋት ስለምትፈራ፣ ለማንኛውም መሀሌት በጣም ነው የተጫወተችባቸው የገባችላቸውን ቃል አፍርሳ ብሩንም ውጥ ገበልታቸው ከዛን እንዲያዋሸቻቸው ምክንያቱም መጀመሪያ ባትነግሩ ኑሮ ዝናም ዝማ አይዳትም ነበር። እሷም ተናግራ እነሱን እጅ ውስጥ ለማስገባት ነበር። ነገር ግን እሱ ዝና ጎበዝ ነው። እራሱን አይጥልም፣ እራሱን ይጠብቃል። ከእንግዲህ በኋላ እንግዲህ ጀግናው ቀብራራ ማን ይጠብቀው ይሆን? ውድ ቤተሰቦቼ ቪዲዮን ከወደዳችሁ ላይክ አድርጉ። በጣም የምወዳችሁ ማከብራችሁ መልካም ቆይታ ይሁንላችሁ። የሚቀጥለው እስከምንገናኝ ድረስ መልካም ቆይታ ብሩክ ለምሳሌ ወደ ቤት ተመልሰው ቅድስትም ደስ ብሏት ምሳሌም ሀሴት የምታደርግበት ቀን ቀን ቅርብ ያድርጉ። መልካም ቆይታ የሚቀጥለው እንግዲህ በደስታ ብዬ አስባለሁ። ስለዚህ ቪዲዮ ላይክ እያደረጋችሁ ወደሚቀጥለው ሚቀጥለው እንሄዳለን። መልካም ቆይታ